እንግዳይ መምጫሽ ሌሊቱ ሀይሚ ዚጋ ቡርኬን እንዴት ስ እንዳረገችው፣ ማለት ነው ባይኗ፣ ማለት ነው። አላያችሁትም? ቲክቶክ ላይ አላወጣችሁትም? ልንገራችሁ ብዬ ነው። እና ደግሞ አንዳንድ ሰዎች ምን ሆናችሁ ነው ሰሞኑን ለምን በፍቅር መጡ ብላችሁ ነው እንዲህ እናት መዘቅዘቅ። እንዲሁም ደግሞ ብሩኬ የውሸቱን ነው፣ ሀይም የውሸቷን ነው፣ አይጋቡም፣ አይፋቀሩም፣ ዝም ብለው ሲቸክሱባችሁ፣ ሲያሞኟችሁ ነው። እንዲ እኛ ምናችን ይሞኛል? እኛ ምን አገባን? እኛ ሰላም የሆኑ ተጋቡ አልተጋቡ እኮ እኛ እኳ አይመለከተንም እኮ። ደግሞ በዚህ ልክ እንደው አንድ ሴት ልጅ ከአንድ ወንድ ልጅ ጋር ደረቷ ውስጥ ጡትና ጡቷ መሃል ውስጥ አስገብታ ቅፍ አድርጋ ትንፋሹን እያዳመጠች አታፈቅረውም አያፈቅራትም፣ ማለት እኔ በጣም ይከብደኛል። ምንድን ነው ይሄ ሙሰልሰል? ድራማ እኮ አይደለም የሚጀምሩት ዩቲዩበሮች እኮ ናቸው። ስለዚህ የማታፈቅረውን ሰው እንዴት ነው ሀይሜ በዚህ ልክ ቡቡዬን እንደዛ ቅብጥብጥ እያደረገች ደረቷ ስር የምትተሻሸው? እናንተ ምን ነው አፈላችሁ? እንደ አንዳንዶቻችሁ ማለት ነው ከዚህ በላይ ፍቅር አለ እንዴ? ከዚህ በላይ ምን ምን ይሆኑላችሁ እንዴ? በቃ ወደፊት አይናችሁ ያሳያችኋል። በቃ እውነትም ሆነ ውሸትም ሆነ ወደፊት የምናየው ይሆናል እኮ ምን ይሆናል እኮ። ድብቅ እኮ አይደለም እኮ መቼስ፣ ሲያገባት መቼስ ተደብቆ አግብቷት ተደብቆ ቤቷ አብሯት አይኖርም። ብሩክ አይደል፣ በአደባባይ ነው አገባታለሁ እያለ ቃል የገባው እንዴ አንዳንዶቻችሁ። ኧረ ነግበኔ ነግበኔ አስቡ እንጂ። ሰላም ጤና ይስጠልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ቤተሰቦች አንዳንድ ነገር እያሳቀኝ ነው። እግዚአብሔር ዞር ዞር ስል በቃ የማየው ነገር በጣም ይገርማል እና ብሩኬና ሃይሚ ሰላምም ሲሆኑ ሰላምም ሳይሆኑ የምታደርጓቸው ድርጊቶች የአንዳንድ እህቶቻችን በጣም ያስጠላል። እውነት ለመናገር ማለት ነው። ምን መሰላችሁ? አሁን ሰሞኑን እርስ በራሳቸው ይጣላሉ። የብሩክን እናት፣ የሀይሚን እናት፣ የሀይሚ ቤተሰብ፣ ሀይሚ መዘቅዘቅ፣ ብሩክን መዘቅዘቅ ምን አስፈለገ? እናንተ እኮ ምንም ብትሉ ምን ማለት ነው እነዚህ ልጆች ማለት ነው በጣም ጠንካራ በቃ ጠንካራ ልጆች ሆነዋል እኮ አሁን እኮ እናንተ ዞረው አያዩዋችሁም። ለምን እናንተ የዘቀዘቃችሁ እዛው ቦታ ላይ ነው ያላችሁት። እነሱ ግን ከዛሬ አመቱ አንድ እርምጃ ተራምደዋል። ከዛሬ ወሩ ሁለት እርምጃ እያሉ እየቀጠሉ ነው። አዳዲስ ህይወት እያሳያችሁ ነው። እናንተ ግን ማለት ነው ዘንድሮም እዛ ሆናችሁ። ብሩክ ውሸቱና ያፈቅራትም፣ ሀይሚ ውሸቷን ነው እንደዚህ የምትነካካው የምተሻሸው። እንዴ እኔ ማልወደውን ወንድ እንዴት ነው እንደዚህ ጡቴ ጋር አስገብቼ እንደዚህ ትንፋሹን ማዳምጠው? የፈለገ ነገር ለዩቲዩብም ይሁን ለድራማም ይሁን እንደው የፈለገ ቢሆን ማልወደውን ሰው ጡቴ ውስጥ አስገብቼ እንደዚህ አላደርገውም እኔ። እንዴት ነው የምትረዱት? በራሳችሁ እስኪ በራሳችሁ ቆም ብላችሁ እኔ ብሆን እንዲህ የማልወደውን ሰው እንዲህ አደርገዋለሁ ወደፊት የእኔ ያልሆነኝን ሰው እንዲህ አደርጋለሁ ብላችሁ እስኪ ራሳችሁን ራሳችሁ ጠይቁ፣ በመጀመሪያ ማለት ነው ይህን ከማታችሁ በፊት ማለት ነው እንዴ ሀይሚና ብሩኬ እኮ ካፕል ሳይሆን እኮ እንዴት እንደነበሩ እኮ እናውቃለን እኮ አይተናል። ሲሆን ካፕል ከሆኑ በኋላ እኮ ነው ይሄ ሁሉ ታሪክ የተፈጠረው። በተለይ በተለይ ደግሞ ፍፄ እንትና ጋር ሄዶ ማለት ነው ፍፄ ሙሽዬ ጋር ሄዶ ሽማግሌ ተልክ ያለው ምናምን ካለ በኋላ ብሩኬ በጣም በፍሪደም ነው ከሃይሚ ጋር ኮንታክት ሆነ። አይታችሁ እስከሆነ ማለት ነው ይመስለኛል፣ ቤተሰብ ትንሽ ያፈር ነበር እንደሚመስለኝ፣ ብሩኬ ጋር የማየው ነገር ማለት ነው። ሶ ሀብን በዛን ሰዓት ብዙ ምንም ያ እንትን ያጠበቀው ነገር የለም። ከሙሽዬ ጋም ራሱ ይምጣ ራሱ ከመጣ ይሁን ካለ ይሁን ካላለ፣ ግን ገና እኮ ልጅ ነው ብሩኬ ነው ያለችው እናቱ ማለት ነው። ሶ ከዛ በኋላ ብሩኬ የሆነ ከሀይሚ ጋ ያለው ነገር ለቀቅ ነገር እያለ ነው የመጣው ለቀቅ ስላችሁ ብዙ ነገሩ የሆነ በግልጽ ለመነጋገር እና በግልጽ ድርጊቶችን ድርጊቶችን ለማድረግ እየሞከረ ነው፣ ገባችሁ። እና ይህ እንዲገባችሁ ብዬ ነው ማስረዳችሁ እንጂ ይህን ያህል ማስረዳ አይጠበቅብኝም እኔ ማለት ነው ቤተሰቦችና አይጋቡ፣ አይፋቀሩ፣ አይጋቡ። ምን አገባችሁ? አይመለከታችሁ። አንዳንዶቻችሁ የራሳቸው አሮባችሁ ማለት ነው። የሆነ የሰው ሕይወት በቃ እኛ ካልኖር ነው እኛ ውርተ ነው ትክክል ካልሆነ የምትሉላችሁ እነሱ በተግባር እያሳያችሁ እናንተ አይሆንም በቃ የሆነ እንዴት ነው ሰውን ል ውስጥ የሚጨምር ነገር በቃ በግድ እኮም የሆነ ነገር የለም። ሁሉም በውድ ነው። ስለዚህ ብሩኬና ሀይሚ ደግሞ በግድ ሳይሆን በተዋደዱበት ሰዓት በተፈላለጉበት ሰዓት ልብና ልባቸው በተፋቀሩበት ሰዓት ይሄን ነገር ወስስ ነው ያው ምንም ቢሆን ምን የቃል የእምነቱን መስቀል እጁ ላይ እጣታው ላይ አስሮላታል። ይሄ እኮ ፈርጥ ቀለበት ምናምን የተለመደ ነው። እሱንም ደግሞ ከዛ በፊት አርጋለች። ሁሉን ነገር ለእናንተ ይፋ መሆን የለበትም። ሁሉንም በጊዜው የምታውቁት ሊሆን ይችላል። ገባችሁ አይደለ? እዚህ ጋር ግን እነሱን ጎዳን ብላችሁ የብሩኬን እናት መዘቅዘቅ፣ ብሩኬን መዘቅዘቅ፣ ሃይሜን መዘቅዘቅ፣ የሃይሜን ቤተሰብ መዘቅዘቅ፣ እናንተ እርስ በርሳችሁ እየተጣላችሁ ማለት ነው። እናንተ ሁል ጊዜም ማለት ነው፣ ጭንቅላታችሁ አይለወጥም። ሰው ይሻሻላል እንጂ እንዴት ሁል ጊዜ አንድ አይነት አይዲያ ይዞ ይጓዛል? እነሱ እኮ የዛሬ ዓመት የሰሩትን አይዲያ እኮ ዛሬ ላይ እየሰሩት እኮ አይደለም። ዛሬ ሌላ ሌላ ሌላ ናቸው። ዛሬ የዛሬ ዓመት የለበሱትን ልብስ አሁን ላይ እየለበሱት አይደለም። ለምን ጠቧቸዋል። ስለዚህ እናንተ ጭንቅላታችሁን እንደጠበበው ሁሌ አታኖሩት እንጂ፣ አንዳንዴ ሰፋ አድርጋችሁ ማሰብ ልመዱ እንዴ። እኛ ኮ ቢጋቡም ባይጋቡም ማለት ነው እኛ ፍቅራቸውን አንድነታቸውን ነው የምንወደው፣ የብሩክና የሃይሜን ማለት ነው። ስለዚህ በዚህን ልክ ጉድጓድ መቆፈሩ ያኔ አስፈላጊ ነው ብዬ እኔ አላስብም፣ በኔ ቦታ ማለት ነው። ሁላችንም የየራሳችን አመለካከት አለን። የፈለጋችሁትን አመለካከት መስጠት መብታችሁ ነው። በእርግጥ እናንተ ስላላችሁ ደግሞ ምንም ነገር ብሩክና ሀይሚን የሚያግዳቸው ነገር አንድም ነገር የለም። ቤተሰቦች እና የምታወሩትን ነገር ብታውቁ በቃ የሆነ ሀይሚ ጸጉሩን ብሩኬ ስለሰራችሁ ራሱ ይሄንን ስንት ሰዓት ሙሉ ይህን እንዲቁጭ ብለሽ እንዴት ትገምጃለሽ? ለሚያፈቅሩት ሰው ምን ችግር አለሁ ከዚህ በላይ ቢደረግስ ቢደረግስ ስለነገረቻችሁ ተናደዳችሁ፣ ቪዲዮ ቀርጻ ብትለቅላችሁስ ስሰራው ቪዲዮ ሰርታ ብትለቅላችሁስ፣ ልትቃጥሉ ልታብዱ ነው? አይ በምንድን ነው አንዳንዴ፣ በምን አይነት ሂሳብ ነው የምታስቡት? ቆይ እንደውም እኮ ብሩኬና ሀይሚ ማለት ነው፣ ሰከን ረጋ ያሉ ናቸው። ሁሉ ነገራቸውን እንደዚህ ተዝረክርከው ሚዲያ ላይ የሚወጡ አይደሉም። ሀታም የጀመሩት ድራማ ራሱ ትክክል አይደለም። እንኳን ሲባሉ እንደምንም ብለው እንደምን ቁጭት አድርገው ወደ ፍቅራቸው የሚመለሱ ትልቅ አስተሳሰብ ያላቸው ልጆች እኮ ናቸው። ማንን እንደደበረው ማንን ጥሩ እንደሆነ አይተው የሚያውቁ ዩቲዩበሮች እኮ ናቸው። እንዲህ አብርሃምን እስኪውት አብርሃም በጣም ጀግና ነው፣ ጎበዝ ነው። እኔ በጣም አከብረዋለሁ። ግን ማለት ነው ነገረ ስራው ሁሉ በቃ ዛሬ በዚህ ስታዩት ነገ በዛ ነገ በዛ ከሚስቱ ጋር እኮ ቢሰራ ከዚህ በላይ ይደርሳል። ግን በዙሪያው ያሉ ሰዎች እንዲለወጡ ይፈልጋል። በዙሪያ ያሉ ወጣቶች እንዲሰሩ ይፈልጋል። ወዶት አይደለም። ገባችኋ? እሩታም አራስነቷ ሳያግዳት በዛ ልክ ትናንትና እንኳን ያን ወርቅ አልፈልግም ብላ ለእናትየዋ ሄዶ ተሰጠ ያሁን እውነት አልፈልግም ብላ ይመስላችኋል? ግን ይመስለኛል። እኔ ግን ሩታ ለእናት ስጣቸው እናትየዋ ሩታን በጣም ይወዷታል፣ ሰምታችሁ ከሆነ ማለት ነው። ስጥልኝ ተብሎ ነው እንጂ በእንደዚህ መልኩ እውነት ሩታ በዛ ልክ አልፈልግም ብላ ይመስለኛል። እናትየዋ እኮ አመስግነዋ፣ ስለ ሩታ ጸባይ አመስግነዋ፣ ሰምታችሁ ከሆነ ማለት ነው። ቀና ብላ ሰው አታይ፣ ሰው አክባሪ ሆነ የተባለችው። ስለዚህ ስራና ስራ እየሰሩ እያወቃችሁ እንደ ያወቃቸው ብሩክና ብሩክና ሀይሜን በዚህ ልክ እሱ አቆሱ ያፈቅራት እሱ ነች የምታፈቅረው፣ እሱ ያ እሱ ያፈቅራት አለ። በእንዲ ከዚህ በላይ ፍቅር አለ እንዴ? በጣም እኮ ተቋቁሞት ነው ብሩክ። እግዚአብሔር ምስክር ነው፣ ወንድ ልጅ እንደዚህ እንጃ በህይወቴ እንደሱ ጠንካራ አላየሁም፣ እንደ ብሩክ ማለት ነው። በምንም በሉት በምን በጣም ጠንካራ ጎበዝ ነው በቃ በምንም፣ እስካሁን ባየሁት ልክ ማለት ነው። እኛ ሴቶች በእንደዚህ አይነት ነገር እንደዚህ ቶሎ አንወሰወስም፣ ወንድ ልጅ ግን ይወሰወሳል። በጣም ጎበዝ ነው። እግዚአብሔር በቀደም ራሱ መኪና ውስጥ ሆና ይሄ ሰማያዊ ቲሸርቷ ጡቷን ያሳያል ብዙ ጊዜ ሀይሚ ደግሞ ማለት ነው፣ ደረቷን ታስተካከላለች። በእርግጥ ለእሷ ኖርማል ነው። እሱ ግን በተለይ ወርቅ ገዛው ብለህ አብረኸኝ ልታድር ምናምን ከተባለ በኋላ ብሩኬ ማለት ነው በጣም ትልቅ ነጥብ ይዟል። በደንብ እንዴት እንዳያት በቀደም መኪና ውስጥ ወርቅ የሰጠችው ቀን እንትኗን ደረቷን ስታስተካክል እንዴት ሰርቆ እንዳያት እዩ። እዛ ቦታ ሄዳችሁ ማለት ነው። እና ትናንትና መግቢያ ላይ አርጌላችኋለሁ። ሀይሚ የሆነ ነገር ሲላት እሱ ለማረሳሳት ቤተሰብ ሰላም በይ እንደዚህ በይላል ለማረሳሳት ማለት ነው። እሷ ድብ እናደርጋ ነው ጥብስ ያደረገችው ማለት ነው። እናንተ ግን ይህን ሁሉ እያያችሁ የእናንተ የእውነት ፍቅር የሚመስላችሁ ስለ ሀይሚና ስለ ብሩኬ ማመን የከበዳችሁ ለምን እንደሆነ አላውቅም። ኔ ማለት በጣም ብዙ ኮመንት ላይ ማይሆን ማይሆን ትጽፋላችሁ እኔ እንጃ። ጥሏቸው እኮ መጥላት መብታችሁ ነው፣ አለማድረቅ መብታችሁ ነው። ግን ደግሞ በዚህ ልክ በቃ ያስጠላባችኋል። ምንም ሳያረጓችሁ ምንም ሳይደርሱባችሁ እነሱ ለማሸማቀቅ እነሱም የእነሱን ቤተሰብ እናትን የመሰለ ነገር መዘቅዘቅ በጣም ይከብዳል። በጣም ኖር ነው እናንተ እናት የላችሁ ወይ? ብሩኬን ወይ ሃይሜን ጎዳን ብላችሁ የምታስቡት እናንተ ራሳችሁ ጭንቅላታችሁ ዝቅ እንዳለ ማወቅ አለባችሁ። ምክንያቱም ከአምናው እንኳን ዘንድሮ የተሻላችሁ አይደላችሁም። እነሱ ተሽለዋል እኮ እነሱ የተሻለ ቦታ ያላችሁት፣ ቀጣይ ወር ደግሞ የተሻለ እያለ እያደጉ ነው የሚመጡት። ሃይሜ እንዳለችው ማለት ነው። እኛ ግን ማለት ነው እናንተ ትናንትም የምታወሩትን ዛሬ የምትጠቀሙታላችሁ። ይሄ ምንድነው ደካማነታችን? ብሩኬና ሀይሚ ተጋቡ አልተጋቡ እኮ የኛ ህይወት አይደለም እኮ እኛ የምንፈልገው ግን ሰላማቸውን ነው። መጋባት አለመጋባታቸውን ወደፊት የምናየው ነገር ነው። ገባችሁ? ወደፊት ታዩታላችሁ። መቼስ በፕራይቬት አይሆንም ኑሮ የሚዲያ ሰው ሆኖ ማለት ነው። ብሩኬም ሃይሚም የፕራይቬት አይሆንም። ሀይሜንም ታቋታላችሁ ብሩኬንም ጥንቅቅ አድርጋችሁ ታውቃላችሁ። ካፕል አይደለንም ባሉ ሰዓት እንዴት አይነት ቪዲዮ እንደሚሰሩ አይተናል። ካፕል መሆናቸው ደግሞ ማንም ሰው ይፋ መሆኑ ከታወቀ በኋላ ግንኙነታቸው ከእለት እለት የተለያየ ግንኙነት ነው ያላቸው፣ የተለያየ አቀራረብ ነው ያላቸው። ብሩክ ሴት ቤት ገባል ነው ወጣ። እግዚአብሔር ስጥ እንኳን ወጣ። እንዴ ስጋውን ልትበሉት ነበረ ቤቷ ሄደ ብላችሁ እንዲ እንኳን ወጣ። የነገር በጣም ነው ደስ ያለኝ። እግዚአብሔርን በጣም ከምብላችሁ በላይ ማለት ነው እና አንዳንዴ ለምን እናገረው ነገር ትክክል የሆነውን ትክክል ነው። ይሄን አስተካክል፣ ይሄ ተስተካካይ ሀይሚ ማለት ይሄ ጥፋት አይደለም፣ ይሄ አለመውደድ አይደለም። ግን አንዳንድ ጊዜ የሆነ በቃ ለራሳችን ማናደርገውን ነገር ስናደርግ በጣም ያስጠላል፣ ይደብራል፣ በጣም ማለት ነው። ስለዚህ ሁላችንም ለየራሳችን ለምንናገረው ነገር አስተዋጽኦ ብናደርግ በጣም ጥሩ ነው ብዬ አስባለሁ። ዛሬ በጣም ስራ በዝቶብኛል። ይችን ነገር ቪዲዮ ሳልሰራባት አላልፋትም ብዬ ያስቀመጥኳት ነበረች፣ ጭንቅላቴ ውስጥ እየተመላለሰችብኝ ማለት ነው። ምክንያቱም ሰላም ሆነ እንኳን ሲመጡ የእነሱን ቤተሰብ መዘቅዘቅ እሱ መዘቅዘቅ ምን አስፈለገ በዚህ ልክ ተንኮል፣ ተጣሉ ነው ተለያዩ ነው ምንድን ነው እኛ ኮ አያገባንም እኮ ይጋቡ አያገባንም ግን እያሳዩን ነው በተግባር ከትናንትናው ዛሬ የተሻለ ቦታ ላይ ደርሰዋል ከባለፈው የተሻለ ነገር ነገ ደግሞ የተሻለ ነገር ይፈጠራል በህይወታቸው ውስጥ ማለት ምን አይነት ፍቅር እንዳላቸው እያሳዩን እንኳን ማመን ያቃታቸው ሰዎች አላችሁ ይ ለምን እንዴ ከዚህ በላይ ምን ይሆኑላችሁ እንዴ ጉድፈላ በቃ ሁሉም ነገር በቅርብ የምታዩት ነገር ነው በቅርብ እንደሆነም ለእናንተ ሲሉ እኔ አሁን ባይጋቡ በጣም ደስ ይለኛል። ባይጋቡ ጀስት በቃ እንዲሁ ቢቀጥሉ በጣም ጥሩ ነው። ምክንያቱም ለእናንተ ለማወዛገብ በጣም ጥሩ ነው። ከተጋቡ በኋላ ያው ሁሉም ሰው የሚጠብቀው አሁን እሱን ስለሆነ ሁላችሁም በቃ አሳስፋችሁ እያያችሁ ነው። ያገባታል አያገባትም፣ ሀይሚን ብሩኬ ያገባል አያገባም፣ በቃ የሆነ አሰግስጋችሁ የምጠብቁት ሁሉም ዩቲዩበር እሱን ነው። ዩቲዩበርም ተመልካችም ማለት ነው። ሰው አሁን ላይ እንደውም ብሩኬ ማግባቱን ይፋ ባያደርግ በጣም ጥሩ ነው አንዳንዴ ደስ ይለኛል ምክንያቱም ውሸቱን ነው ምናምን የምትሉ ሰዎች ሳይ ጽሁፋችሁን ሳይ በጣም ነው የምናድደው እግዚአብሔር ምስክሬ ነው እና ብቻ ሁሉም ለመልካም ነው የእኔ ውድ ቤተሰቦች አመሰግናለሁ መልካም ምሽት